ሳቤላ ገና ከመጀመሩ ራሱ ፊልሙ ልባችን ድድም ድድድም እያለ ተሳቀን ያየ ነው። ፊልም ነው አደለም። በዛ በኩል የቤተሰቧ ሳቤላ ጥንጧ ልጅ በጣም የምታሳዝን ልጅ። ማለት ሚስት ባሏን ከወንድሟ ጋር ተመዛጥራ ለመግደል ከዛ ሀብት ለመውረስ ሰው ለገንዘብ ብሎ ምን ያህል ርቀት እንደሚጓዝ የምታዩት እዚህ ቪዲዮ ላይ ነው እንግዲህ ልቡን በሽተኛ አድርጋ በመድኃኒት የመረዘች ልቡን በሽተኛ አድርጋ ከዛ ልቡ በሽተኛ ሲሆንላት ሲሞት ቀስ ቀስ እያደረገች እያዳከመች እያዳከመች ልትገለው ነው። ቅር የገዛ ልጇን ይታችሁ እንግዲህ የገዛ ልጇን ሳቤላን ደግሞ ቻኮሌት ውስጥ መርዝ በመክተት መርዝ በመክተት ለመግደል ምን አይነት ደስ የምትል ልጅ ሁሉ አባዬ ፀጉሯ ሲያምር ቆንጂ ይሄው አባዬ ስትል ራሱ ደስ ስትል፣ ያችን የመሰለች ልጅ የገዛ ልጇን እና የገዛ ባሏን የገደለች ሴትዮ ወንድሟ እራሱ ምን ምን ምን ብላ አትራራልኛል ማለት በሚ ወንድሞ ማይመስለኛል። ሲጀመር ወንድሜ ምናምን ብላ ለማስመሰል ይሞክራሉ እንጂ ወንድሞ ማይመስለኛል። በእርግጠኝነት ውሽሞ ነው የሚመስለኝ ከበፊቱ ጠንት ሰውበት ከበፊቱ ይሄን ነገር ጠንስሰውበት የገቡ ነው የሚመስለኝ። ይሄን ነገር ጠንስሰውበት ስላችሁ አቅደው አልመው እየተጓዙ ይመስለኛል። እንደዛ ያልኩበት ምክንያት ምን እንደሆነ ታውቃላችሁ? የሚያደርጉት እሱ በቀጥታ በቃ መርዙን ሊሰጠው መርዙን አድርጎ ሚስቱ ናት የደፋችሁ። እንደ እግዚአብሔር ቀን አወጣው። ሰራተኛዋ ደግሞ ልዩ ደግሞ ይህናት ተንሰፍስፋ ሞቶች በቃ በማታ በማያጋባት ጭንቅ ብላ ሞቶች አቢንማ እንደዚያ ያደርጉት፣ አቢንማ እንደዚያ ያደርጉትም። አቢን እኔ ራሱ የሞተ መስሎኝ ነበር በእውነት ልክ በቃ ሾርባው የለም ሰውዬው ቀጥ ብሎ ተኝቷል። በቃ የሞተ ነበር ይመስለኝ። እንኳን እሱ ወንድሟም የሞታ ነበር ይመሰላ። አይደለም እንዴ ባርኮት ረ ክፋታቸውን ለመውራት ራሱ የሚከብድ ነው ማለት። ይሄን ያህል ጥግ ድረስ መጓዝ ምን አስፈለገ? ወንድሟ ወንድሟና ደግሞ የዚችኛዋ የአቢ ሚስት ወንድም ማለትም ባርኮት ይመስለኛል ስሙ ባርኮት፣ እና የዶክተሯ ማለትም በቅርቡ ተመርቃ ስራዋን የጀመረችው ዶክተር የእሷ የአምስት ዓመት ፍቅረኛዋ የቁማር ጓደኛቦች ናቸው። እኔ ሊገርመኝ ደግሞ ያኛው ጥሩ ሰው ነበር ብለኝ የመሰለኝ ገና ከድራማው ገና ከመጀመሩ ምን አይነት ውስብስብ እንደሚሆን መገመት አይከብደንም። ምክንያቱም አንድ እህትዬው ትወደዋለች፣ የእሷ የሳቤላ እህት። ማንን ትወደዋለች? የሳቤላ እህት፣ የሳቤላ እህት ሳይሆን የዶክተሯ እህት። ማንን ትወደዋለች? የእህቷን ማለቴ ፍቅረኛ። በእርግጥ ፍቅረኛ አንዱን አታውቅም። ብታውቅማ ታብዳለች ልጅቷን። እንደዚሁም የእንጀራ እህቷ ናት፣ አትወዳትም። እንኳን ይሄ ምክንያት ተጨምሮላት በጣም ክፉ፣ በጣም መጥፎ ልጅ ናት። ታስታውቃለች፣ ይጀመረ ጸባይ ራሱ ያስታውቃል። ሳቤላ እኔ እንጃ። እኔ በጣም ገርሞኝ ያየሁት ስላጁ ደስ የሚል ነገር አለው፣ በጣም ደስ የሚል ሰራተኛዋና ጓደኛዋ ጓደኛ ወይ ደወል ሽንደ በእናሽ ትንሽ ጓደኝ ከወረን ከቆየን በቃ ከዛ ቤት ቶሎ ልሽ ውጪ ምናምን ሲል ደስ አይልም። እንግዲህ እዛ ድራማ ላይ ብዙ ነገር የተመለከትነው እዛ ድራማ ላይ የተመለከትነው ነገር አንድ ልዩ ልዩ፣ ምን ያህል ለባለቤቶቿ ታማኝ እንደሆነች፣ የሞተ መስሏት ራሱ ምን ያህል እንዳለቀሰች፣ እንዴት ነበር ስቅስቅ ብላ ያለቀሰችው። የሞተ መስራት ኪችን ውስጥ ገብታ ለሱ ብላ በቃ መድኃኒቱን ሾርባውን እንዳይጠጣ ብላ በመስኮት በኩል መሰላል አድርጋ ወደላይ ወታ ወጥታ ይች ልጅ ብትወርቅ ብትሰባ ያደርስ ግን እራሷን አላሰበችም። እዚህ ጋር ያሰበችው ያ አሰሪዋን አሳዳጊዋን ታላቅ ወንድሟ መከታ የሆነላትን ሰው ማዳን፣ ከሞት ማዳን ማትረፍ ነው ያሰበችው። ሌላኛው ደግሞ እናቷ ታማለች። እናቷን ከገጠር አዲስ አበባ አምጥታ ማሳከም አለባት። እሷን ማሳከሙን ትታ እናቴ ደህና ናት ደህና ነኝ ብላለች። ችግር የለውም እኔ እዚህ እቆያለሁ አለች። ለምዶ እዚህ እቆያለሁ ያለችው ይቺ ልጅ ቀመራቸውን ሰምታለች። ወንድምና እህት ወይም ደግሞ እኔ ውሽማዎች ነው የምላቸው፣ ምክንያቱም ወንድምና እህት አይመስሉኝም። እነዚህ ሰዎች በሰውዬው ላይ አሲረው ሀብቱ ለመውሰድ ሀብቱ ለመውረስ ብለው ውክልና በቃ ውክልናውን አንተ ምልብህን ስላመመ ውክልናውን ለእኔ ስጠኝና በቃ እኔ ላስተዳድርልህ፣ ማለት እስኪ ሻልክ የሆነው ፓርቱ ስጠኝና እኔም የራስ ሚመት መመስረት ትፈልጋለ ምናምን ነገር አለ። ኖ ኖ ኖ፣ ውክልና ከሰጠው አብድ አለው። ምክንያቱም በቃ ውሸታሞች ናቸው፣ ሊገሉት ነው አሁን እኔ የሚያስጨንቀኝ ነገር ሞታለች አልሞተችም? ቸኮሌቱን በልተዋለች፣ ቸኮሌቱን በልተዋለች። ቸኮሌቱ በመርዝ የተመረዘ ነው፣ ምናልባት ግን ላይገላት ይችላል። ለምን እንደዛ እንዳልኳችሁ ንገራችሁ፣ እሷ እቅዷ ምንድን ነው? ቀስ በቀስ እንዲሞቱ ማድረግ ነው። ቀስ በቀስ ልብ፣ አሁን የባልየው ልብ በመድኃኒት ልብ በሚጎዳ መድኃኒት ልቡን፣ አሳመመችው ልቡን መረዘችው አደለ? ልክ እንደሱ ቀስ በቀስ ለልጅቷ ቀን በቀን ማታ ማታ ቸኮሌት በመድኃኒት እያደረገች ቸኮሌት ውስጥ በስሪንጅ መድኃኒት እያደረገች ቀን በቀን ቀን በቀን እየሰጠች እየሰጠች እየሰጠች ልጅቷን ልክ እንዳባቷ ታማ እንድትሞት። ከዛ ምን ይባላል? የሰፈር ሰው ምን ይላል? ወይኔ መጀመሪያ አባትዬ ይሞታል በምን በልብ በሽታ ከዛ እሷ ልዩ ትደገማል ልዩ ስ አይ ይሄ ነገር በዘር ነው ይባላል ከዛ እሷ ማንም አይጠረጥራት ማንም አይጠረጥራት ያቺ ሰራተኛ ቤት ሰራተኛ እኔ እንደውም እኮ መድኃኒቱን ሲያደርጉ ለምን ቪዲዮ አልቀረጸችም እያሉ ነበር ስልኩ ሲወድቅባት አብሪ ድግጥ ከሆነውን ያዛት አነቃት ገደላት አረ በስመ አብ እሷ ራሱ እንዴት ቻለችበት እኔ ሆን ወደ ውጥትምለው ሰው ቤት ከገብቶ ግን ስንት መከራ አለ። ሰው ቤት እየሰሩ ግን ስንት ችግር ስንት ስቃያለን። እንዲህ በማያገባት ተሰቃሞትች። አባትየው አቢ አብርሃም እንደ ልጁ ነው ሚያያት። ከልጅ ጋር አብረሽተኝ በዛውም ሳቤላን ታስጠኛለሽ ብሎ ነው እዛ ቤት ያስገባት። እዛ ቤት ብዙ ቆይታለች። እዛ ነው ያደገችው ይች ልጅ። ከዛ እነሱ ለመግደል ሲያስቡ እሷንም እሱንም፣ ልጅቷ ሰራተኛዋ እንዳትነቃባቸው ብለው ማታ ማታ እራት ያስጣቸዋለን። አንቺ በጊዜ አንድ ሰዓት ሲሆን ይህን ቤት ለቀሽ ውጥት፣ እዛው ጓሮ የሰራተኞች መኝታ ቤት ውስጥ እዛው ተኝ፣ እዚህ ከአሁን በኋላ እንዳመጭ። ማታ አንድ ሰዓት ሳይሆን ተውሉ ብለሽ ውልቅ ብለሽ ሂጂ ብለው አስፈራሯት። ከዛ እሷ ፈራጅ ማድረግ ያለባት ነገር ምንድን ነው? ማድረግ ያለባትን ነገር በሙሉ ጥግ ድረስ ሄዳ አድርጋለች። እስከ ጥግ ድረስ ሄዳ ምክንያቱም ይቺ ልጅ መሰላል አድርጋ ወታለች፣ ፎቅ ላይ ብትወድቅስ ኖሮ ብትወድቅስ ኖሮ ብትሰበርስ። በዛ ላይ ደግሞ ተነቃቁ፣ ታውቃላችሁ፣ ተነቃቁ። መጨረሻ ላይ በምድነው በሽጉጥ አስፈራራት። አይታችኋታል አለኝ፣ በሽጉጥ አስፈራራት። በዛኛው በኩል ደግሞ እዛኛው ቤተሰብ ጋር ምንድን የተፈጠረው ይሄ ቁማርተኛ ፍቅረኛዋ የአምስት ዓመት አንቨርሰሪ ሰሌብሬታቸውን ሰሌብሬት ሊያደርጉ ሊያከብሩ ሲሉ አረፈደ። ከዛ በዛ ላይ ደግሞ ቤት ሄደው ለቤተሰቦቻቸው ፍቅረኛ ሞች መሆናቸውን ያስተዋውቁ ነበር ሊናገሩ ሊናገሩ ነበር። እንኳን ቀረባት፣ እንኳን አልተናገረች። ይሄ ሰውዬ እኔ መቶ ፐርሰንት ነው አይጠቅማትም፣ አይሆናትም ምክንያቱም አይሆናት የሚያልኩበት ምክንያት እንደሆን ታውቃለች እንዴ እሷን አስይዞ ቁማር እንደማይጩት በእርግጠኛ ትሆናላችሁ ነው። ሰው የመኪና ልብሬ ሆና አስይዞ ከተበላ ቤት ከሌለው ስራ ስራው ቁማር ከሆነ ይሄ ሰው ያገጧት ሚስት ናት አስይዞ እንደማይቀምር በምን ታውቃላችሁ? በእርግጠኛ መሆን ይቻላል። ስለዛ ብትርቀው፣ እንደውም እኔ እንዳሰብ ብትርቀው እሷ እራሷውን በህክምና ላይ እራሱ ምን ሐኪም ቤት ዶክተር እንትን የለም ዘበኛ የለም ያልኩት፣ ማለት ዘበኛም ብቻ ሳይሆን ፖሊስ መጥራት አችልም ነበር። በዛ ያስፈራራት ያ ሰውዬ እኔ ነኝ የወጋሁት፣ ያ የተወጋ ሰውዬ ይዳንና እገልሻለሁ እያላት፣ ለምን ለፖሊስ አልተናገረችም? እዛ ጋር ወንጀለኛ እኮ ነው ያስመለጠችው። እሷ እራሱ ልትታሰር ትችላለች። አንቆ አስፈራራት። ይሄ ይሄ ሰውዬ ቢታርፍ እገልሻለሁ አለ፣ ምክንያቱም እሱ ነው የወጋው። የወጋው ሰውዬ መቶ ሲያስፈራ ለምን ለፖሊስ አልተናገረችም? ፖሊስ የለም አካባቢው ላይ እሺ፣ ዘበኞች አሉ በር ላይ፣ አይደለም? ጠመንጃ ይዘው የሚቀመጡ ዘበኞች ለምን ለነሱ ተናግረ አልያሳዘችውም? ከዛ ፖሊስ ተጠርቶ ለምን ያስተውየ አልታሰርም? ለምን እንደቀላል ያለፈችው? እንደ ቀላል ያለፈችው ነገር ነገ ህይወቷ ላይ ዋጋ ያስከፍላታል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ቤተሰቦች፣ ዋጋ ያስከፍላታል ያልኩበት ምክንያት ምን መሰላችሁ? እሷ እንደ ቀልድ ነው ያየችው። በቃ ማለት ምንም አያመጣም በራሷ በጣም የምትተማመን አይነት ልጅ ናት በስራዋ በጣም የምትተማመን አይነት ልጅ ናት አሁን አልገባትም ምን አይነት አሰራር መስራት እንዳለባት አልገባት ምክንያቱም ጀማሪ ዶክተር ናት ማንም ሰው ሲጀምር እንደዛ ነው የሚያደርገው አይደለም ታማኝ ታማኝ ያጫውታታል ወይም ደግሞ በእርግጥ እኔ ሙስና ትስራ ምናምን እያልኩ አይደለም ግን ለምን እዛጋ የወጋው ሰውዬ ፊት ለፊቷ መጥቶ ለምን ለፖሊስ አልተናገረች? ለምን ለቤተሰቦቹ? እንደዚህ ያለ ሰውዬ እኮ እንደዚህ ያለኝ ብላ ለእናቱ ተናግራ ለምን አላሳሰራችሁ አላሳያዘችሁ? እናትዬው እኮ ቢሰማ ኡ ልጄን የወጋብኝ የገደለብኝ፣ ከሞት እሱ ከሞት ነው የተረፈልኝ ብላ ልጄን የወጋብኝ እሱ ነው ብላ እኮ ማስያዝ ትችል ነበር፣ እናት ለእናቱ ብትናገር ራሱ። ግን እቺ ሴትዮ ወንጀለኛ አስመለጠች፣ በቃ አመለጠ። ከዚህ በኋላ ድጋሚ ከተመለሰ እሷ ሊገላት ነው የሚመጣ፣ ለሌላ ነገር አይደለም። ድጋሚ አይመጣ እሷ ሊገላት ነው የሚመጣው። ብቻ ግን እንደ አዲስ ድራማነቱ በጣም በጣም አሪፍ ድራማ ነው፣ ወድጃ አለው። አሪፍ አሪፍ ጎበዝ ጎበዝ የሆኑ ተዋናዮች አሉበት። በጣም ደስ የሚል ድራማ ነው። እናንተም እንደወደዳችሁት አልጠራጠርም። እስቲ የእናንተን ሀሳብ ደግሞ ከወደዳችሁት ወደነዋል፣ ካልወደዳችሁት ደግሞ ይሄ ነገር ቢስተካከል የምትሉትን ኮመንት ላይ አስቀምጡልኝ። እወዳችኋለሁ፣ ውድ ቤተሰቦች። በድጋሚ እስከምንገናኝ ድረስ መልካም ጊዜ ነው።